ገነት እናቴ እንደሆነች ዳግም ወንድሜ እንደሆነ እንዴት እሸውድ እንደኖራ ታወቃል። በመጨረሻም ኤፍራታ ጥያቄዋ ተመልሶላታል። ገነት ከዛሬ ነገ እናቷ እንደሆንኩ እነግራታለሁ እያለች ቀናት እየጠበቀች ባለችበት ሰዓት እንግዲህ ለኤፍራታ ሰው እንደነገራትና ጽዮን ትክክል እንደነበረችም ተናግራለች። ታዲያ ናታንም ቀን እየጠበቅን ነው ሰላም በምትሆኚ ሰዓት ልንነግርሽ ፈልገን ነው ብሎ ቢላትም እሷ ግን ከአንተ ጋር በመተዋወቄ እጅግ በጣም ደስ ቢለኝም አሁን ግን አጠገቤ እንዳደርስ ሀፌትን ማፍቀሬ ትክክል ነበርኩ ብላ እንግዲህ የናታንን ልብ ዳግም ሰብረዋል። ታዲያ ኤፍራታ ናታንን አልፈልግህም፣ አላፈቅርህም ብላው ጥላው የሄደችው ለሱ ስትል የሱን ህይወት ለማትረፍ ነበር። ታዲያ ናታን ቤዛ ክፍል ገብቶ ተኝቶ ስታየው በጣም ቀንታ ነበር። ኤፉዬ እንግዲህ ኤፍራታ አልፈልግህም ብላ አንድ ወንድ ጥላ ስትሄድ ህይወት እንደሚቀጥልም ልታስብ ይገባ ነበር። እሷ እንግዲህ አወደደችም ጠላችም በሄደችበት ያኔ ሐፌት ጋር ትዳር እስከ መሰረተ ድረስ ናታን ዝም ብሎ ሊጠብቃት አይችልም። ሲቀጥል ደግሞ ቤዛ ናታን ምን ያህል እንደምትወደውና እንደምታፈቅረው ታውቃለች። ሲቀጥል አሁን ላይ ግን ኤፍራታ የቅናትን መንፈስ እየታየባት ይገኛል። ኤፍራታ ሁሉንም ነገር እውነታውን ለ ለእውነታውን ለሁሉም ሰው ብትናገር የሆነ መፍትሄ ይመጣለት ነበር። እንግዲህ ቢንያምን ልትመታው እንደዛ ትናንትና በተለቀቀው ቪዲዮ ላይ በአብዛኛው ሰው እንዴት ቢኒያምን ትመተዋለ ብለው ቀርብሏቸው ነበር። እንግዲህ ሀፌት ቤቷ ድረስ በመሄድ አስገድዷትና እሷ እንደላከችው አስቦ ስለነገራት ናታን እንዳይታሰርባት ስለፈለገች እንዲሁም ደግሞ ዳጊንም እገለዋለሁ ብሎ ስላስፈራራት ያላት አማራጭ ይሄ ብቻ ነበር እና ኤፍራታ ታሪኳ እጅግ በጣም አሳዛኝ ቢሆንም ነገር ግን ሀረግ ድራማ የድሮ አጓጊው ልብ አንጠልጣዩ ድራማ እየሆነ የሆነ አይደለም። አሁን ላይ አንዳንድ ቦታ ላይ ዝም ብሎ ያልሆነ የተንዛዛ ነገሮችን እያየንበት ነው። እንግዲህ ፂዮን ማስታወስ ካቆመች በኋላ ሀረግ ድራማ ቀዝቀዝ እያለ ነው። እናም ሀረግ ድራማ እንደ ጅማሪያችሁ መጨረሻችሁም ደስ የሚል ሆኖ ቢያልቅ ደስ ይለናል። እንግዲህ አንድ ሰው በዮአዳን ድራማ እና ሀረግ ድራማ ላይ የሚመሳሰል ነገር አለ። እንግዲህ አሁን ላይ እንደምናየው ሀፌት በጣም ሲበዛ ወንጀለኛ ሴቶችን በሶስት በአራት ወንድ የሚያስደፍር የሚያሰቃይ ሴቶችን እያገተ ቢዝነስ የሚሰራ ሰውዬ ነው። ስለዚህ አሁን ላይ ልክ ኤፍራታ ስለ ገነት እና ስለ ዳጊ እንደሰማችሁ ሀፌትም አንድ ቀን የታሰረና ድራማው አለቀ ሊሉን ይመስለኛል። አንዱ እንደዚሁ ሳስበው ድርሰቱ ማለት ነው። እና እስከ መጨረሻው ድረስ ሀፌት ታስሮ የተወሰነ ቢያንስ ፓርት ብዙ ፓርቶችን ብናይ በቃ ወንጀለኛ ሰው መቀጣት እንዳለበት ብታሳዩን ደስ ይለናል። እንግዲህ ሀፌት እና ኤፍራታ መቸም አይገቡም። መስሮት ነው የሆነ ነገር የሆነ ተአምር ተፈጥሮ ሰርጉ እንደሚቀር ተስፋ እናደርጋለን እና ውድ ቤተሰቦች ሀረግ ድራማን እንዴት አያችሁት? ገኒ እጅግ በጣም የምታሳዝን እናት እናትናት ገኒሄ እንግዲህ ለልጇ ስትል ብዙ ዋጋ